እንትን ከማለት በፊት ከመግባታችን በፊት ዛሬ መጥፎ ነገር ለማድረግ አይደለም። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ዛሬ በእኔ ጉዳይ እንኳን አይደለም የመጣሁት በነ ሳሚ ጉዳይ ነው። በነ ሳሚ ማለትም በነ ገኒ ጉዳይ ማለት ነው። ለምንድን ነው እሱ ካላችሁኝ ደግሞ ያው ባለፈው አይታችኋል ቪዲዮ ላይ ማለት ነው የሆነ አስቀይመዋት ምናምን ልጅቷን አባሯታል ማለት ነው። ሴት ልጅ ናትና ያው ብዙ ነገር ይገጥማታል። እኔ በጣም ደውላም ለምናኛለች በጣም በሚያሳዝን ሁኔታ ማለት ነው እና ደበረኝ። ከዛ ዝም ብዬ እዚህ ቤት ነው ያሉት እኛ ቤት በአጋጣሚ መጥተው ሊጠይቁን እኛ ቤት ነው ያሉት እና ገኒም ሳሚም ማለት ነው። ልጅቷ ደግሞ አገናኘኝ የምነግራቸው ነገር የማወራቸው ነገር አላለች፣ አለቀሰች። በቃ በስልክ ማለት ነው እና ስታለቅስ ጊዜ ደግሞ እኔ አላስቻለኝም። ምናልባት የምትናገረው ነገር ሊኖር ይችላል። በአንዴ ደግሞ ማቆራረጡ አስፈላጊ አይደለም፣ ምክንያቱም ግንኙነት ነበራቸዋል እነዚህ ልጆች ከዚህ በፊት ግንኙነት ስለነበራቸው ዝም ብለን መሰረዝ የምንችለው ጉዳይ አይደለም። የሰው ልጅ አደለም አብሮ ግንኙነት ኖሮ ቀርቶ እና አንድ ቀን ሁለት ቀን አብሮ ከኋላ አብሮ ከበላ አብሮ ከጠጣ ሊረሳሳ የመቻል እድሉ በጣም ጠባብ ነው እና ከዛ አንጻር ያው እኔ አምኜበት ላገናኛት ማለት ይዣት ልመጣ ፈልጊያለሁ ቤት ቢሆን ምናልባት ያው ሊያስቀይሟት ምናምንና ገና ሀሳቧን ሳትገልጽ ሊያባራት ይችላሉ ብዬ ስላሰብኩኝ እኔ ራሴ ቤት ካመጣቸው በኋላ ዝም ብዬ ሊጠይቁን ሲመጡ በአጋጣሚ ጠርቻታለሁ ደውዬ እና ይዣት እገባለሁ። ያለውን ነገር እስቲ እግዚአብሔር ነው የሚያውቀው፣ ምን እንደምትናገር፣ ምን እንደምታወራ፣ ምን የማውቀው ነገር የለምና ከፈጣሪ ጋር እንግዲህ ጥሩ ነገር ይሆናል ብዬ አስባለሁኝ። ቢስማሙ እኔ ደስ ነው የሚለኝ። እንዲህ ተጀምሮ ዝም ብሎ ከሚቀር እና ኃጢአት ከሚሆን ቢስማሙ ሁለቱ ቢስማሙ ሁለቱ አንድ ላይ ቢሆኑ። ገኒ ድሮም ትቀበለዋለች፣ ተቀብለውም ነበር። አሁንም ትቀበለዋለች እኮ ግን እስቲ ያለውን ነገር እኒህ። ለማንኛውም ማለት ነው እና ቤተሰቦቻችን፣ እሷም ትደርሳለች ብዬ አስባለሁኝ። እየመጣች ነው እንደውም። እና እስቲ ያለውን ነገር ብቻ እኔ አላቅም። እንዴት ነው ሰላም ደህና ነሽ ያው ሁሉንም ነገር ያው ቤተሰቦቻችንም ስለሚያውቁት ብዬ ነው ካሜራ ያስኩት ግን ችግር ካለው እና አይ ካሜራ አያስፈልግ የምትይ ከሆነ ደግሞ ችግር የለውም እናጠፈዋለን ግን ደግሞ ያው ቤተሰቦቻችን ታሪካችሁን እያዩ ስለመጡ ያለውን ነገር ተወሮ አሪፍ ነው ብዬ አስባለሁ ካሜራ ላይ ማለት ነው ችግር የለውም እና ደግሞ ሌላ እንትን ከማለትሽ በፊት ከመግባታችን በፊት ዛሬ መጥፎ ነገር ለማድረግ አይደለም። አ እንደዛ ከሆነ እግዚአብሔር ምስክሬ ነው እኔ ስላለቀሽ ነው። እ ከዙ ነው መመልስ አልላ ሰላም ነው እንግ ችግር የለም እኛ ቤት ነው ይሄ መተሻት ጠቂማ እሱ አያቁ እና እንትን ሊሉሽ ይችላሉ፣ ማለት ለመጣች ምናምን ሊሄዱ ይችላሉ። እሺ። እና እንትን ነገር አትወሳችሁ። እሺ። የራሴ ቤት ስለሆነ እንዲህ

ችግር የለም፣ ተረጋጉ። ቁጭ በል ውስጥ ነው ቁጭ በል ያረገኒ፣ ምን ሆነች ነው እንዴ? አት እንትና አንተ ደግሞ ያማል። ጤነኛ አለ አይምሮ አይሰራም። ዝም ብለህ ሴት ልጅ እኮ ናት። ጊዜዋን፣ እድሜዋን ብዙ ነገር ተጠቅመህ ደግሞ ዝም ተብሎ እንትን አይልም። ፊክስ እስካያረገች ድረስ፣ ችግሮቿን እስከፈታች ድረስ ምንድነው? ችግሮ ጨርሰናል ሳሚ ገኒ ችግሮቿን እስከፈታች ድረስ ማውራት ይቻላሉ ወይ? ማውራት ይቻላሉ ወይ እኮ የገደለችው

ዝም ተብሎ ሰው እኮ ነገር እኔ እሱን እኮ አሁን ተረጋግተን የምናወራበት፣ እንስማት እንስማት። በቃ እኔ ስላለቀሰችብኝ ነው እኮ እጃት የመጣሁት ስላለቀሰች ነው። ፍቅርተኝ በእናትሽ። ይኸውልህ፣ እሷ ደውላልኝ በጣም አለቀሰች እና የማወራቸው ነገር አለ አለች። ሰምታችኋታል? ቆይ ሰምተሻታል? ቤቱን መረበሻ እንፈልግማ፣ መጀመሪያ እንስማት። ሲጀመር እቅዶን ምንም እቅድ አይኖራትም። አዳምጧት፣ ጊዜ የሰታችሁ አዳምጧት። አንተ ቁጭ በል። ምንድን ነው እሱ የሚለው? ሲጀመር እናንተ ዝም ብላችሁ ሆ ያልሆነ ውሳኔ ነው ነገር የለም ነው እኔ አብላ ነገር አናውራ አይደል ስለ ስላለፈ ነገር አናውራ መጀመሪያ። ከዛ በኋላ ደግሞ አንቺም መናገር የምትፈልጊውን ነገር ትናገራለሽ። ከዛ በፊት ግን እናንተ የሰው ልጅ ምን እንደሚገጥመው አታውቅም። እኔም የነገረ የነገርሽ ነገር አለ እንዴ? ለኔ የለም አይደል? አንድና አንድ ደውላ ብቻ ነው እንትን ያለች አገናኘኝ ነው ያለች። እናንተ ቤት ደግሞ ይዣት በመጣ በቤቴ ብላችሁ ደግሞ ልታስወጣ ትችላላችሁ ብዬ ስለፈራኝ ነው

በዚህ መንገድ አታውራት። ለምንድነው አብራችሁ ያሳለፋችሁትን ጊዜ አአለዳና ግን የምታወራው ነገር ካለ ታውራ። ልጅ በቃ ደሞ ልጅ ደግሞ በቃ ሊጠፋ ይችላል ሳይወልድ። ምንድን ነው ይሄ ያለ እኮ ሰማችሁ? አተረጋግታችሁ፣ ሰማች ቁጭ ብላችሁ ስሙታ ስሟትና፣ ከዛ በኋላ የራሳችሁን ውሳኔ እኮ መስጠት እኮ ነው። ምንም የሚከብድ ነገር የለውም። ለምን ነገሮችን ታካብዳላችሁ? ተናገሪ፣ ያንቺ ያለውን ነገር በቃ ግልጽ አድርገሽ ማለት ነው። ምን ማለት በመጀመሪያም በፊትታ ሰርቪስ ስታቀኝ ከወንድሜ ጋር ብዙ ቦታ ደርሳችሁ ነበር። ግን ወንድሜ ያልኳቸው ወንድሜ

እኔ ደግሞ እንደሆነ ነገር በጣም ነው የሚከብድ። ምንድን ነው ነገር ነው፣ እና ማደጎ ቤት ነበር ያደግኩት። እሱ ማደጎ ቤት። እንዴት ቤተሰቦችሽስ? እናትና አባቶች አላቀችም? እንዴት የት ነው የተወለድሽው የት ማደጎ ቤት የት እዚህ አዲስ አበባ እና ከወልሜ ጋር አብረን ነበር ያደጉ ነው እሱም ማደጎ ቤት ነበር እና ወንድምሽ አይደለም እሱ እዛ ነው የተዋወቃችሁት

አዎ በጣም ማውራት እያቃተው ቁጭ በል ውስጥ እናንተ ተረጋግታች አውሪን፣ ያለውን ነገር ማለት ነው። ሲጀመር እኛ እንደዛ እሷንም ስታወሪያት ስታናግሪያት ምናምን ከብዶ ነው እንጂ ለሌላ ነገር ኮ በጣም በጣም ተናድጄ ነበረ። ለዛ ነው ግን፣ በራስሽ ብሶት ነው። ከዛ እሷ እንደዛ ስታደርጌ ነበረ ወይስ እኛ ያናደደን እኛ ያበሳጨንም ያናደደንም ስላንቺ፣ አንተ እንዴት አታውቅም፣ እናውራለን ግን፣ አብሮ ፍቅርና ሪሌሽንሽፕ ሲጀምር ቢያንስ አያወራም። ለምሳሌ ነገ እናትና አባት እንደሌላት እኮ አውቃለሁ። ወንድምሽ ወንድማ ጋር እንደምትኖር ነበር እናንተ። ወንድምሽ ነው ወይ ምንድን ነው ብለን ማጣራት የለም። እንደ አንቺስ ደግሞ ምን አስደበቀች? ይሄ እኮ ወደፊት የሚሰማ ነገር ነው አይደል? እንደ አውግን በጋብቻ ብትሄዱ ኖሩ በጋብቻ ብትሄዱ ኖሩ አባትሽ እንዳበቀች ነው ማለት። ተረጋጊ መጀመሪያ ተረጋጊ፣ ከዛ ሙሉ ታሪክሽን ንገሪኝ ያለውን ነገር። ቆይ እኔ የምለው ነገር የአባት ቤተሰብ እናት ቤተሰብ ምናምን የላቸውም? እሺ፣ እናትና አባትሽ አይኖሩም። እኔ ምንም አውቀው ነገር የለኝም ወንድሜ ብቻ ነው። በቃ እዛ አብረን ስላደግን በጣም ከሱ ጋር በጣም ወንድሜ ሁ- ነገር የሚለው እሱ ብቻ ነው። ግን ትክክለኛ ወንድምሽ ነው? ሌላ ነገር የላቸው አብረው ነው ግን የስጋ ወንድም አደሉም። ግን እንደ ነው በቃ እሱ። ከዛ የወጣችሁት ቅርብ ጊዜ ነው ወይስ ቆይቶ ከዛ እሱ ስራ ጀምሮ ምናምን ነው እንደዚያ የሚያስተዳድራች የሚያስተዳድራች። ታዲያ ለምንድን ነው እሱ? እኔ አሁን እኮ ይህን ሁሉ ነገር የሁሉ ታሪክ ኖሮች እንዴት እሷ ላይ እንዴት በዛ አይነት መንገድ ታወራለች? እሱንም ራሱ እንዴት ታስቀይመት? እሱን የጠላን እኔ እኮ ስለ አድናት ስለአባት ፍቅር ምንም የማውቀው ነገር የለኝም። ምክንያቱም አላቅም፣ ስሜቱን አላቅም የእናቴ አባት ምናምን ስሜትን አላውቀውም። ለዚህ ማደጎ አምጥሶ ያስገባች ሰው እኮ መረጃ ይኖራል አይደል? ምንም የለሽም። ስለ እናትሽም ስለ አባትሽም ምንም የምታውቂው ነገር የለም። የእናቴ ፎቶ አለ። አሁን ይዘሽ ፎቶ ካለ ታደርጋ የለም። የእናቴ ፎቶ የእናቴ ፎቶ አለ። ፎቶውን ይዘሽዋል ታዲያ

ፎቶዋን እያሳየሽ እኮ ምናልባት ሰዎች ሊያውቋት እኮ ይችላሉ፣ አይደል? እንዴ፣ ምናልባት የተወለድሽበት አካባቢ አልነገሩሽም? መረጃ እንትኖቹ ማለት እዚያ ማደጎ ቤቶቹ አልነገሩሽም? ያለ ቤተሰቦች እሸት እንዳሉ ምናምን ነው ወይስ መጀመሪያም ተጥለሽ ነው የተገኘሽ? መጀመሪያ ተጥዬ ነው ያገኘሁት ግን ፎቶ የልጅነት ፎቶ ምናምን መረጃ አላቸው ግን ፎቶውን ብቻ ነው የሰጡኝ የእናትሽ ብቻ ነው ያለው እስቲ እንፈልጋለን። ዩቲብ ላይ ምናምንም ያለውን ነገር እንፈልጋል። እቺ ናት እናትሽ። ኑሯቸው ደስ የሚል ይመስላል። የሆነ ቡና እያፈላች ነው። ፍቅርታ ይበናት ሽ ትንትልባል